ምንድነው እኔ ቫንዳም ላይ ማንም ጀግና ነኝ ባይ እጁን አያነሳው? ምክንያቱም ያንን ካደረገ አጥንቱ እንደምሰባብርለት ያውቃል። ባለፈው ይቅርታ ጠየቅኩ አይደል እንዴ? ባለፈውም የለቀኩ ይቅርታ ስለጠየከኝ ሳይሆን የናርዶስ ፍቅረኛ ነኝ ስትል አምኜ ስለነበረ። ታዲያ ከዛ በኋላ ምን ተፈጠረ? የናርዶስ ፍቅረኛ ነኝ ብለህ ዋሽተህ ማምለጥ የምትችል መስሎ ከሆነ በጣም ተሳስተሃል። በዚህ ቤት ውስጥ እየተፈጠረ ያለው ነገር ምንድን ነው? ስለምንስ ከኔ መደበቁ አስፈለገ? ቆይ ቆይ ያኔ ማርታ ልትገለኝ እንደነበረ ነገረችኝ። ለምን አክስቴ ከፊት ተገኘች ሁላችንም ጠጥተነው ሳለ አክስቴን ብቻ ታመማት። ቆይ ምንድን ነው እዚህ ቤት የተፈጠረ ያለው? ስለምን አክስቴና ማርታ በዚህ ልክ ጠላት አመቶች? አንቺ ጋር ብቻ እኮ ነው ሰላም ያለኝ። እናቴ እኔ ሳውቅሽ ጠንካራ እና ጀግና ሴት ነበር። እኔንም ስታሳድግኝ እንደዛ እንደሆነ አድርገሽ ነበረ እማ። ታዲያ ያቺ ጀግና ሴት እንዴት ራሱን አጠፋ? ያውም በእኔ በልጇ ላይ ጨክና ብቻዬን ትተኝ። ሴት ልጅ የቱንም ያህል መከራ ቢገጥመት ተጋፍጣ የምታልፍበት ጸጋ ከፈጣሪ ተሰጥቷታል ትል ነበረ። ታዲያ እንዴት ራስሽ ነገር ሞ ተፈጥሯል። ሕይወት የሆነ ቦታ ላይ ባላንሱ አንስታለች

ቋሻሽሽ ያለ ጥፋትሽ ኮነልኩሽ እኔ ማረባ ሰውነ። ማርዬ ይህንን ማየት ያቅተኛል። እኔ ጨካኝ ሰው ነኝ። ማርድዬ እባክሽ እንደዚያ አትበይ። ደግሞ ሁሉም ነገር አልፏል። የኔ ቆንጆ ዋናው አንቺ ሰላም ሆነሽ ነው። ማርዲዬ እባክሽን ቂም አትያዢብኝ። ማርድዬ አንቺ እኮ ማለት ልክ እንደ እናቴ ልጅ እህቴ ነሽ። ደግሞ አንቺ ላይ እንዴት ቂም ይዛለሁ? ከዚህ በኋላ ድጋሜ ላላስከፋሽ ቃል እገባለሁ። ሁለተኛ እንድትከፊ አላደርግም። ፍቅራችን ድጋሜ ስለታደሰ በጣም ደስ ብሎኛል የኔ ቆንጆ። እኔ ማርትዬ ማርትዬ፣ ወይን አርትዬ፣ ከዚህ በኋላ አብረን አንድ ነገር እንድናደረግ እፈልጋለሁ። ምንድን ነው ናርትዬ? ከእንግዲህ አብረን እንድንቆም ና፣ እያንዳንዷን ነገር በአንቺ መሪነት ማድረግ ነው የምፈልገው። ቆይ እንዴት ማለት? የአክስቴን ዋንነትና ፍላጎት ማወቅ ፈልጋለሁ። ለዚህ ደግሞ ከአንቺ ውጭ የሚያግዘኝ ሰው የለም። ስለዚህ እንደ በፊታችን አክስቴ ፊት ስንሆን እንደ ባላንጣዎች እናስመስላለን። ከዛ ውጭ ባለው ግን የአንቺን ትዕዛዝ እየሰማውኝ የምትይኝን ነገር በሙሉ እያደረጉኝ አክስቴ ማንነት ማወቅ ነው የምፈልገው። እሺ ናርዲዬ፣ ይሄ ነገር እኮ ለእኔ በጣም ደስ ይለኛል። ስለዚህ ከዚህ በኋላ አብረን ነው። አሁን ናርዲ፣ ማርቲ እስቲ ስለ አክስቴ ማንነት ንገሪ ናርዲ። አክስትሽ በጣም መጥፎ ሰው ናት። ከገንዘብ ውጭ ሌላ ምንም የምታስበው ነገር የለም ናርዲ። አክስትሽን ገንዘብ ጭንቅላቷን ድፍ እናደርጎታለን። ደግሞ ነው። አድዬ እዚህ ቤት ውስጥ ለተፈጠረው መጥፎ ነገር በሙሉ ተጠያቂው አክስትሽ ናት። እንዴት ማለት? ከዚህ በፊት እንደነገርኩሽ አክስትሽ አንቺን መግደል የምትፈልገው ንብረቶችሽ በሙሉ የራሷ ለማድረግ ነው። በዚህ ምክንያት ደግሞ ከኔ ጋር ጠላት ሆነናል። እሺ የእውነትማ ራሷን አጥፍታ እኔ ሞተችው እንዴ? ነው አድዬ። ደግሞ እዚህ ምን ሰሪያለሽ? ምንም። ከማርታ ጋር አንዳንድ ነገሮችን እያወራን ነበር። አንዳንድ ነገሮች አንዳንድ ነገሮች ምንድን ነው? ያው ባለፈው ስለተፈጠረው ነገር እያወራኋት ነው። አይገባኝ። በደንብ ካላስጠነቅኳት እኮ ድጋሚ መፈጠሩ አይቀርም። ስለዚህ እያስጠነቀኳት ነው። እንደ ይገባታል ብለሽ ነው ናርዲዬ? ድጋሚ ቢልሽ እኮ ነው እንዲገባት ብቻ እኮ አይደለም ድጋሚ እንዳትደግመው ማስጠንቀቂያ ጭምር ነው። እንግዲህ ተነግረሻል። የሚገባሽ ሰው ከሆነ ስርአትሽን ይዘሽ መኖር ጀምሪ። እንግዲህ ሰምተሻል። ስርአትሽን ይዘሽ ትኖሪ እንደሆነ አርፈሽ ኖሪ። ላንቺ አይደለ እንዴ የምትናገረው? ምን ይዘጋሻል? ጨርሻለሁ፣ አልደግሞም። እሺ እሰይ፣ ናድዬ፣ አሁን ጠንካራ እየሆንሽልኝ ነው። ለምን አልሻክስቲ። ይኸው ለነገሮች ኃላፊነት መውሰድ ጀምረሻል። ብታይ ከማርታ ጋር እንዴት መቀጠል እንዳለብኝ ጭንቅ ብሎኝ ነበር። ከዚህ በኋላ ምንም አይነት ነገር አድርጋለሁ ካልጅ ካልች። እውነት ነው አክስቴ፣ ያለ ምንም ጥርጥር ነው። ሻንጣዋን አስዥ የማስፈነቀላት። ልክ ብለሻል። ከዚህ በኋላ እንኳን ልንታገሳት አይገባ። እኔ እኮ ያኔም ቢሆን ይቅርታ ያደረግኩላት ምንም መውደቅ የላትን ብያ አስቤ ነው። እሺ አክስቴ፣ ደግሞ እንደዚህ ጠንካራ ሆነች ስላየች በጣም ደስ ብሎኛል። አሁን የእናትሽ ትክክለኛ ልጅ ሆነሻል። እድሜ ለአንቺ። አንቺ ያገሽኝ ስለሆነ ነው። ያቼን ቢሆን ቆራጥና ጠንካራ ሴት መሆን አለብሽ። ለማንም ስትይ ራስሽን መጉዳት የለብሽ። እሺ አክስቴ፣ በፍፁም አልጎዳም። በጣም ይቅርታ አለቃ፣ በቶሎ አስተካክላለሁኝ። ይገባኛል አለቃ፣ ሁሉንም ነገር አስተካክላለሁኝ። ኧረ አለቃ ችግር የለም፣ በቶሎ አስተካከላለሁ። ግን አለቃ ናርዶስ ናርዶስ ናርዶስ፣ እንደዚህ እንድታደርጊም አልፈቅድልሽም በፍጹም አቤት ናርድዬ፣ ለምን እንደዚህ ትሆኝብኛለሽ? እንደዛ ካደረግክ በኋላ ቀይ ምንጣፍ አንጥፌ አበባ ይዤ እንድቀበል እፈልገ ነበር። እስኪ ቆይ ንገሪኝ፣ ማፍቀር ወንጀል ነው እንዴ? ወንጀል ከሆነስ አንቺ ለምን ቫንዳ ምን አፈቀርሽ? ማፍቀር ወንጀል ላይሆን ይችላል፣ ግን ደግሞ በማያገባክ መግባት ወንጀል ነው። የሰውን ህይወት መበጥበጥም እንደዛው። አንተ ደግሞ ያደረግከው ይሄንን ነው። ናርድዬ፣ ስለማፈቅርሽ ኮኖ ለምን አትረጅኝም? አንተ ስለምታፈቅረኝ የኔ ህይወት መበጥበጥ አለበት ናርዲ እንደዛ ለማለት አይደለም አልክ እኮ እንዴ በቃ ከቻልክ ከዚህ በኋላ ድጋሚ ህይወት ውስጥ ገብታ አትበጥብጠኝ ናርዲዬ እኔና እንቺ ያሳለፍ ያሳለፍናቸው ነገሮች በዚህ የሚቋጩ ናቸው እንዴ እና ምን ላድርግ ነው እንዴ እያደረግከ ያለው ነገር እኮ ልክ አይደለም በቃ ነገሮች እስከሚስተካከሉ ድረስ ብንራራቅ ይሻል ይመስለኛል እና ናርዲ እንራራቅ ነው የምትይኝ አዎ እሱን ያለን አማራጭ። እሺ እስከ መቼ? እኔ እንጃ። በቃ ነገሮች እስከሚስተካከሉ ድረስ መራራቃችን የግድ ነው። አንድም ቀን ግን እንደዚህ ትገፊኛለሽ ብዬ አስቤ አላቅም ነበር። ናሁ፣ ማዝናለሁ። በቃ ሌላ አማራጭ የለኝም። ናርድ፣ ላረኩልሽ ነገር በሙሉ መልስሽ ከሆነ በጣም ነው የማመሰግነው። ሄሎ እኔ ከዚህ ውጪ ምንም ላደርግልህ አልችልም። በቃ ማለት የምችለው አዝናለሁ ብቻ ነው። አሁንም እንዳኮረፍከኝ በእኔ ና አንቺ መሀል እኮ ለመኮራረፍ የሚያበቃ ምንም ነገር የለም። የዛን ቀን የተፈጠረው ነገር እንዳስከፋ አካቃለሁ ግን ደግሞ ጥፋተኛ እንደሆንኩኝ አውቄ ይቅርታ የጠየቅኩክ ነው እንጂ። እኮ ምንም አላደረግሽ፣ እና ለምንድን ነው ያኮረፍከኝ? አሁን ላይ ከማንም ጋር መቀራረብ አልፈልግም። ያለፈው ህይወቴ በጣም ብዙ ዋጋ አስከፍሎኛል። እና እነዚህን የታመቁ ብስጭቶችን የምታካፍለው ሰው አትፈልግም? እስኪ ንገሪኝ፣ ለአንቺ ባካፍልሽ ምን አተርፋለሁ? ቢያንስ ይቀልሃል፣ ደግሞ አብረን መፍትሄ እንፈልግለታለን ይኸውልሽ ያቆሰለኝ ሰው ነው። ስለዚህ ህመሜን ደግሞ በራሴ ነው ማከም የምፈልገው። እሺ በለኝና ላገዘ ድጋሜ መሰበር አልፈልግም። አሁን ላይ የምፈልገው ስብራቴን በራሴ መጠገም ብቻ ነው። እኔም እኮ የምልህ ጓደኛሞችን ኖር ስብራትህን አብረን እንጠግን ነው። ይኸውልሽ ናርዶስ፣ አሁን ላይ ሰው ማመን ለእኔ በጣም ከባድም፣ በዛ ላይ ባለፈው ጥሩ ነገር አልተፈጠርም። አንተ ብቻ ድጋሜ ደልስጠኝ እንጂ እንደዚህ አይነት ነገር አይፈጠርም። ደግሞ ቃል እገባልሃለሁ፣ ህመሞችህን አብረን እናክማቸዋለን። እባክህ እሺ፣ ተስማምቻለሁ። ስለዚህ ከዚህ በኋላ ጓደኛሞች ነን ማለት ነው? አዎ፣ ደግሞ ቆንጆ ጓደኛ እንደምሆን ቃል እገባለሁ። እኔም ተስፋ አድርጋለሁ። እኔ ምን እስከ ዛሬ ድረስ ብቻዬን ነው፣ ማይክ ቤተሰቦቼ፣ ቤተሰቦቼ ክፍለ ሀገር ነው የሚኖሩት። እኔ እዚህ ብቻዬን ነው የምኖረው። እናንተ እዚህ እንዴት መጣ? እኔ እንኳን የመጣሁት ለትምህርት ነበር። ያው ትምህርቴን ስጨርስ እዚሁ መኖር መርጬ ቀረሁ። እና ቤተሰቦች አይናፍቁም? ሲናፍቁኝ ይሄ እኮ ጠይቃቸዋለሁ። ቤት ውስጥ ስንት ናችሁ ታዲያ? ቤት ውስጥ ከእናትና ከአባቴ ጋር ስድስት ነን። እኔ ለቤተሰቦቼ ሶስተኛ ልጅ ነኝ። ሁለት እህትና አንድ ወንድም አለኝ። ታድለ እህትና ወንድም ማግኘት መታደል ነው አይደል? አንቺስ? እኔ እህትና የወንድምን ጣዕም አላውቀውም። እንደ ሌላው ልጅ ከአባቴ ጋር ተሯሩጬና ቦርቄም አላደግኩ። ልጆች ሲመቱኝም ለአባቴ አልተናገርኩ። እናቴ ነበረች ሲከፋኝ የምታባብለኝ። ትምህርት ቤት እንኳን ወላጅ አምጪ ሲባል እናቴ ብቻ ነበረች የምትሄድልኝ። እናቴ ለኔ ሁሉም ነገሬ ነበረች። አባቴ እኔ መረገዜን እንዳወቀ ነው ጥሏት የጠፋ። ግን ጥሏት ጠፍቶ አንድ ቀን ለእሱ መጥፎ ትውስታ እንዲኖረኝ አድርጋ አታውቅም። ምን ትለኝ እንደነበረ ታውቃለህ? አንድ ቀን ይመጣል። ታዲያ እኔ በፍጹም እንዳት ገፊው ትለኝ ነበረ። እናትሽ ሞታለች ማለት ነው? አዎ እናቴ ከሁለት አመት በፊት ነበር እራሷን አጥፍታ የሞተችው። አትደንግጥ። ፖሊሶቹ እንደዛ ይበሉ እንጂ እኔም ያንን አላመንኩ። ምክንያቱም ልጇን እንቅፋት ሲመታባት ህመሙ ከልጇ በላይ እሷን የሚሰማት እናት እንዴት ልጇን ትታ ራሷን ታጠፋለች? እንዴት አውላላ ሜዳ ላይ ትታኝ ትጨክንብኛለች? በጣም ይቅርታ ማንሳት የሌለብኝ ነገር አነሳው መሰለኝ። በቃ አታልቅሽ፣ ችግር የለውም ሁሌም እኮ ስለማይሳስብ ነርቨስ ስለማሆን ነው። ደግሞ እንደዚህ እንደ ፀሐይ የሚያበራ ፈገግታ ይዘሽ ማልቀስ ወንጀል ነው። እኔ ሳልፌሽ አለሁ። ለቀጣይ ግን የህግ አካላት እንዳያዩሽ። ፈገግታ ያምራል እንዴ? በጣም ያምራል። አመሰግናለሁ። አረ አያስፈልግም። ባይሆን ይህን የመሰለ ፈገግታ ስላሳይሽኝ እኔ እኔ ማመስገን ያለብኝ ምን ይምልሽ እናትሽ እንደ መርጠው መብላት ባይችሉ መርጠው አይታመሙም ምንድነው እንደዚህ የበሽታ ጎተራ ይሆን ብትከበድ ግን ጥሩ አይመስልሽም ስምምነታችን እየረሳሽ ይመስለኛል እኔማ እንደው ደው ልንገርሽ ብዬ ነው እኔ ግን እሷን በሆን ኦ ለካ እሷ አይባልም ዘመኗን የጨረሰች አሮጊት ናት አንቱም ለመባል ደግሞ ያንሳችኋል እሷ በሚለው ንቀጥልበት ይሆን ትሰምኛለሽ አሁን ያልሽውን ቃሉ ትጀምሪውና እምጨርሹ እስር ቤት ውስጥ ይሆናልሽ ስላከበርኳት ነው እንዴ ደሞ ላለቀላት አረጉ እኔ የምልሽ አንድ ለት አለለምሽ ነበር አልፈልግም እንደዚህማ ሞኛ አትሆኝ እኔ አንቺም ከምትቸገሪ እሳቸውም ከሚቸገሩ ለምን ሀኪሙ የሬሳ ማድረቂያ መርፌ እንዲወጋቸው አድርገን በአንድ የጸጣ እናረጋቸውም ለአንቺም እረፍት ነው ስለማስብልሽ ብዬ እኮ ነው። አንቺ ሰይጣን፣ ህይወችን ሙሉ ገደል ልምከት የሚወሪ እጅ ላይ እንዳለ እንዳትረሽ። ኦ፣ እሱም አለ ታዲያ። ለምናት ሞክሪው። ከዛ በኋላ የሚከተለውን ነገር አብረን ብናይ ይሻለው ከዚህ በኋላ ድገሚና አሳይሻለሁ፣ ማትረቢ ገና ምን አይታች፣ እሰራልሻለሁ። ጓደኛሞች እንድንሆን ስለፈቀድክ በጣም አመሰግናለሁ። እኔም ጓደኛዬ ለመሆን ስለፈቀድሽ በጣም አመሰግናለሁ። በቃ እሺ፣ አሁን እኔ ስለደረስኩኝ አንተ ተመለስ። እንዴ፣ ግባ እንኳን አይባልም ጭራሽ ተመለስ? በጣም ይቅርታ። በቃና ግባ። አረ እኔ ግባ በይኝ ብዬሽ ነው። እንዴ ግባ የምትይ አሁንማ አልፈልግም? እኔ ስላላሰብኩት እኮ ነው አይ ስቀልድሽ ነው። በቃ ግቢያ። ደህና። አንዴ ባንዳም፣ ባንዳም ቆይ፣ ስልክ አልተቀያየርንም እኮ። አሁን ጓደኛ ሙች ስለሆነ ስልክ መቀየር አለብን።

ናድዬ ደስ ስላለሽ በጣም ደስ ብሎኛል። ታዲያ ጠልቀቅ እያልሽ ወይኔ፣ እኔ ቆንጆ። እሺ መርትዬ፣ እጠነቀቃለሁ። ወይኔ ብታይ እኮ እንዴት ዓይነት ጸባዩ፣ መልኩ፣ አመለካከቱ! እንደዚህ ደስ ብሎች ካየው በጣም ቆይቼ ነበር። ናድዬ ይሄ ደስታሽ ነበር የሚያስፈቅቅ አለሽ ታያዲ ትምህርትሽ ላይ መዘንጋት የለብሽም። አታስቢ በትምህርት እንኳን አልቀልድም። እሺ ናርዲዬ። ማርትዬ። አቤት። ናርዲዬ፣ አንቺ ግን ድሮ ፍቅረኛ አልነበረሽም? አይ ናርዲዬ፣ እኔ እኮ ልጅነቴን እናቴን በማገዝ ነው ያሳለፍኩት። ለእንደዚህ አይነቱ ነገር ጊዜ ይኖረኛል ብለሽ ነው? እስኪ ንገሪኝ፣ ልጁ ያምራል? ከሚባለው በላይ ነበር የሚያምረው ናርዲዬ፣ መልኩ፣ ቁመናው ወንድ ወንድነቱ ብቻ፣ ምን ብዬ ልንገርሽ ናድዬ፣ ሁሉን ነገር አሟልቶ ነበር የሰጠው። እና እንደምታፈቅዱ ነገርሽ ነበር? አረ በፍጹም ናድዬ፣ ሁል ጊዜ ሁልጊዜ ውሃ ልቀዳ ሲሄድ ነበር ማየው። ከኔ ውጭ እንደማፍቀው ማንም ሳያቅም ነበር። እና ለምን አለወረሹ? በዛ ላይ ደግሞ ወሬው ቤተሰቦች ጋር ከደረሰ ለእኔ ጠዋል ነበር። እና እየወደድሽ ዝም አልሽ? አይገርምሽም? እንደውም ከሀገር ቤት ለመውጣት ምክንያት የሆነኝ አንድም እሱ ነበር። እንዴት ማለት እኔ እንደዛ እያፈቀርኩት እሱ ሌላ አገባ። ናርትዬ ያንን ነገር ስሰማ በቃ ጸባይ ሁሉ ተቀያየረ። በሆነው ባልሆነው ማልቀስ ነበረ ስራዬ። ከቤተሰቦቼ ጋርም በቃ ሰላም አጣው። ከዛም በኋላ ናርድዬ እንግዲህ እናንተ ላግዝ ብዬ ለስራ በሚል ምክንያት እንግዲህ ከሀገር ወጣው። በጣም አዝናለሁ ማርትዬ። አንዳንዴ እኮ መናገር ያለብንን ነገር በጊዜው ባለመናገራችን ብዙ ዋጋ ያስከፍለናል። ልክነሽ እኮ እናድዬ። ምናልባት ቢያውቅ ኖሮ እንግዲህ የሚፈጠረው ነገር ሌላ ነገር ሊሆን ነበር። ግን ደግሞ ከኔ ጋር ላትገናኝ ነበር ማለት ነው። ፈጣሪ እኮ ነገሮችን ሲያደርግ ሁልጊዜ ምክንያት አለው። ልክነሽ። ደግሞ እሱ እንጂ ሰው አልነበረም ማለት ነው። እኔ ምልሽ ለአክስትሽ ብሩን ሰጠሻት እንደ አልሰጠት? በፍጹም መስጠት የለብሽም እናድዬ። እሺ አልሰጣትም። እኔ ምልሽ ግን ማለቴ ለእኔ ስትይ ምንም አይነት አደጋ ውስጥ እንዳትገቢ የቱም ነገር ቢመጣ አሁን ካለውበት ግን አይበልጥም እንዴት ማለት ማርይ ሳምሬ እናቴና ወንድሜን አሳምጻብኛለች። በዛ ላይ ደግሞ እናቴ አጠገብ ዶክተር አስቀምጣ ዩ በዛ እያስፈራራችኝ ነው ምን እውነትሽ ነው አሁን አድዬ በመንገዴ መግባት ካልተውሽ እናትሽን ገልብሻለሁ ያለት ይዛትጅፔ ነው እና ለምን ለቤተሰቦችሽ አልነግራቸውም ወንድሜም እናቴም በእሷ የተነሳ ከኔ ጋር ተጣልተዋል እኮ ለምን ሳምሪ ከማርታ ጋር አውርተናል። እኔ እናትን አሳክማታለሁ ብላ የወንድሜን ልብ ስቅል ካደረገችው በኋላ እኔን ከመንገዴ ከወጣሽ ብቻ ነው እናትሽ እኔ ደግሞ እንቢ ስላት ለእናቴም ለወንድሜም ማርታ እንድትታከም አልፈለገችም ብላ ነገረቻቸው። ከዛም ሁለቱም ምን ምክንያቱም እኔ እናቴ እንድትታከም ያልፈለግኩ ነበር የመሰላቸው። እውነቱ ልነግራቸው በሞክርም ግን እነሱ ምንም ሊያምኑኝ አልቻሉ። እና ም ናርድዬ ሳምሪ የእሷን ሰው ዶክተር ነው ብላ እናቴ አጠገብ አስቀምጣ፣ አሁን ሁለቱም ከኔ ጋር ተጣልተው ያሉት። የዚህ ሁሉ ነገር ምክንያት ወጎኔ። አይ አንቺ አይደለሽም ሳምሪ ናት። ለእሷማ የእጇን ለመሰጠት። አዎ ለሰራችሁ ስራ ሁሉ ዋጋ እናስከፍላታለን። እናትሽን ደግሞ ከእሷ እጀሱት እናሳክማታለን። ናዲዬ አሁን እያወራን ያለውን ነገር በጭራሽ ማወቅ ያለባትም። በቃ ማድረግ ያለብን ነገር በጥንቃቄ ነው ማድረግ ያለብን። አለበለዚያ ዋጋ ያስከፍለናል። እሺ የእኔ ቆንጆ? እሺ ማርትዬ፣ እቆጣጠራለሁ። ግን ደግሞ እንደዚህ እንደተጫወተችብን አትቀራትም። ለእያንዳንዷ ነገር ነው ቁጥሪ ማስከፍላት። እሺ ናዲዬ እንዴት እንደደከመኝ ብታይ። የት ሄደሽ ነበር? የሆነ ሰው ላገኝ ወጣ ብዬሽ ነበር። ታዲያ ለምን ጥላለሽ? ውይ ረሳሁት። ውይ ፀሐዩማ ሲያስጠላ። ማርታ ዋ ይዘሽ ነይ። እኔ የምንሽንአርጅ አቤት አክስቴ። ብሩን እኮ እናስተላልፋለን እያለ ቀኑ እየሄደ ነው። ምን አስበሽ ነው? አይ አልወሰንኩም አክስቴ። ያው የት ሄድብናል ብዬ ነው የእኛው አይደለም ደግሞ አንቺ ምን እንደምሰሪ ስላልወሰንሽኮ፣ ብሩ የትም አይሄድብንም ብዬ ነው። ያስ ቢሆን ታዲያ ብሩን በጊዜ አስገብተን ብድሩን እንድናገኝ ብናመቻቸሻል። ቀኑ ሲጨምር እኮ የብድሩ ሁኔታ ያቀብናል። እሺ በቃ ክስቴ ግን ዛሬ ቅዳሜ ነው፣ በዛ ላይ ሰዓትም ሄዷል። ስለዚህ ሰኞ እናስተላልፈዋለን። አዎ በጊዜ ነገሮችን መጨረስ አለብን። እነሱም ቢሆን ደግሞ ለማበደር በጣም ጊዜ ይወስዳሉ ብለውኛል። እን ምንድነው ያመጣሽልኝ? ምንድን ነው እንደዚህ የሞቀ የምታመጭልኝ? ከፈሪጅ አታመጭልኝም ነበር? አንቺ እኮ ሁሌ ከማጣሪያ ስለምትይ ብዬሽ። አንቺ ነሽ ለእኔ ከየት መጠጣት እንዳለብኝ የምታወስኝለን። ይቅርታ ደሞ መልስ ተሰጠኛነችን የጃውነ ከፊቴ አታፍጭብኝ። ቀይራች ይጃውን ከዚህ ውጭ ውጪ አታፍጭ በገዛጃችን ምረት አድርገን ተቃጥለን እንሞት እንዴ? በጣም እንጂ አስከፋሽ አይደለም። ውይ፣ ኧረ ናድዬ፣ አላስከፋሽም። ችግር የለም። እኔ እኮ እሷ እንድታምን ብዬሽ ነው። አዎ፣ አዎ፣ ልክ ነሽ ናድዬ። ጥሩ ነው ያደረግሽው። ደግሞ ሁልጊዜ እሷ ቤት እንደዚህ ነው ማስመሰል ያለበት። እሺ፣ እሺ ግን አያስታውቅብኝ? ማየድ ያለ በጭራሽ በጭራሽ አያስታውቅብሽ። ማት ቆይ ግን እስከ መቼ ነው እንደዚህ የምናደርገው? እኔ አንቺ ላይ እንደዚህ ማድረግ አልፈልግም። በቃ እየከበደኝ። ትንሽ ጊዜ ነው እሺ? ደግሞ ያሰባው ነገር ለማሰብ ጠንካራ መሆን አለብሽ። እሺ፣ ጠንካራ መሆን አለብሽ። ግን አንቺ መናገር በጣም ነው የሚከብድም። የበፊቱ ራሱ ሳስበው እንዴት እንደሚቆጭኝ እዚህ ደርሰን ወደ ኋላ የለም ሽ ደግሞ ሁለታችንም እኮ ውሸት እንደሆነ እናውቃለን፣ አይደል እሷ እውነት ውሸት እንዳልሆነ የምታውቀው ስለዚህ ወደ ኋላ ማለት የለም ሽ ንቆጩ እሱስ ልክ ነሽ። ስለዚህ ጠንካራ ሁን ይችላል። አትቂ በቃ እጅ በቃ እንደተጠራጠረ ከሰዎች ሄሎ፣ አለቃ መጥቻለሁ።